ከዛሬ ጀምሮ የብሔራዊ መታወቂያ ልዩ የምዝገባ ፕሮግራም ማካሄድ ይጀምራል። ይህን የተመለከተ ጉዳይ እንግዳ ጋበዝ አድርገናል። ከእርሳቸው ጋር ቆይታ አድርጋለሁ። እንግዳዬ ሄኖክ ጥላሁን ይባላሉ። በብሔራዊ መታወቂያ ፕሮግራም የምዝገባ ዳይሬክተር ናቸው። ከእርሳቸው ጋር ቆይታ አድርጋለሁ። እንኳን ደህና መጡ። አመሰግናለሁ ይመስገን። እንግዲህ ከዛሬ ጀምሮ የብሔራዊ መታወቂያ እንግዲህ ልዩ የምዝገባ ፕሮግራም እያካሄደ ነው የሚገኘው። እንግዲህ ከዚህ ቀደምም ምዝገባዎች እየተደረጉ እንደሆነ ይታወቃል ኦልሞስ ከ25 ሚሊዮን በላይ ሰዎች የፋይዳ መታወቂያም ያገኙበት እንደሆነ ይታወቃልና እንደው ይሄኛውን ለየት የሚያደርገው ምንድን ነው ለምንስ ነው ያስፈለገው የሚለውን አንስተን እንጀምር። ጥሩ አመሰግናለሁ። እንግዲህ እንዳነሳኸው ካለፈው ጊዜያት ጀምሮ ሰፋፊ የምዝገባ ሰመቻዎች የምዝገባ ስራዎች በመደበኛነት በሁሉም ክልሎች በከተማ አስተዳደሮች እየተካሄዱ ይገኛሉ። በአሁኑ ወቅት ወደ 26.7 ሚሊዮን ነዋሪዎች ተመዝግበዋል። በሀገር አቀፍ ደረጃ በሀገር አቀፍ ደረጃ ባለፉት ሁለት ሶስት አመታት ከዚህ ውስጥ ባለፈው አመት የመጨረሻው ሩብ አመት ጀምሮ ሰፊ ስራ ከክልሎች ና ከተማ አስተዳደሮች ጋር በቀጥታ በመቀናጀት እና ስራውን በመምራት ሰፊ ስራ እየተሰራ ነው። በዚህ በጀት አመትም ይሄው ስራ ቀጥሏል። በበጀት አመቱ አርባ ሚሊዮን ዜጎችን እንመዘግባለን የሚል ግብ ተይዞ ነው እንቅስቃሴ እየተካሄደ ያለው። ይሄ እንግዲህ በሁሉም ሴክተሮች በሁሉም አገልግሎቶች እየሰፋ የሚሄድ ስራ ነው የሚሆነው። ይሄ በመደበኛነት የምናደርገው የምዝገባ እንቅስቃሴ እንደተጠበቀ ሆኖ በተለያዩ ጊዜያቶች ደግሞ የዘመቻ ምዝገባዎችን እናካሄዳለን። እነዚህ የዘመቻ ምዝገባዎች በተለያየ አላማ በተለያየ ሁኔታ የሚዘጋጁ ናቸው። የዘመቻ ምዝገባዎች ስፔሲፊክ የሆነ ግብ አንግበው በአጭር ጊዜ ውስጥ የሚካሄዱ ተቀናቂዎችና ከፍተኛ ተመዝጋቢዎችን የሚያመጡ ስራዎች ናቸው። እንግዲህ እንደተነሳው በመግቢያቸው ላይ ዛሬን ጨምሮ እነዚህ ከፊታችን ያሉት የሳምንቱ የእረፍት ቀናት ቅዳሜንም እሁድንም ጨምሮ የምዝገባ ስራው የሚካሄድ ነው የሚሆነው። ይሄ የምዝገባ ስራ በዋናነት የሚያተኩረው የትምህርት ሴክተር ላይ ነው። በትምህርት ሴክተር በሁሉም ደረጃ ያሉ ተማሪዎች መደበኛ ኤሌመንተሪ ተብሎ ከሚባለው ጀምሮ በተለይ ደግሞ በሃይ ስኩል እና በዩኒቨርሲቲ ኮሌጆች ያሉ ተማሪዎች የግል ተቋማት ተማሪዎችን ጭምር በጠቅላላ የትምህርት ማህበረሰቡ እስካሁን የምዝገባ እድል ያላገኙ በተለይ እነሱ ላይ ትኩረት በማድረግ ከፍተኛ የምዝገባ ስራ ይካሄዳል። እንደሚታወቀው ትምህርት ሚኒስቴር እና ሌሎችም ሴክተር የሚመሩ ተቋማት የፋይዳን ጠቀሜታ በመረዳት ከአገልግሎት አሰጣጣቸው ጋር ከደንበኞቻቸው ጋር ለመለየት የፋይዳን ስርዓት ይጠቀማሉ። ስለዚህ በዚህ ዓመት የትምህርት ሚኒስቴር በተለይ 12ተኛ ክፍል ፈተናን ለመፈተን ፋይዳ እንደ ቅድመ ሁኔታ ተደርጎ ተቀምጧል። ይህም ኮሚኒኬት ተደርጓል። ባለፈው ዓመት የመውጫ የኮሌጅ መውጫ ፈተና እንደዚሁ በፋይዳ መሰረት ተሰጥቷል። ስለዚህ በዚህ ዘመቻ የአስራ ሁለተኛ ክፍል ተማሪዎች፣ የዩኒቨርሲቲ፣ የኮሌጅ ተማሪዎች እንዲሁም የሃይ ስኩል ተማሪዎች በተለይ የምዝገባ ጣቢያዎች ያሉባቸው አካባቢዎች ያሉ በስፋት እንቅስቃሴ ውስጥ ይሳተፋሉ ብለን እናስባለን። ይህንን ብለን ብንልም ግን በትምህርት ሴክተር የሚገደብ ምዝገባ ሳይሆን በሁሉም ሴክተሮች በአገልግሎት አሰጠት መንግስት አገልግሎት የሚሰጥባቸው ማዘጋጃ ቤት አገልግሎቶች፣ የጤና ሴክተር፣ የንግድ ሴክተር፣ የገቢዎች ሴክተር፣ ሌሎች ሴክተሮች ላይ ያሉ አገልግሎት ተጠቃሚዎች ሁሉ መመዝገብ እንዲኖርባቸው እናበረታታለን። ፋይዳ ከአገልግሎት አሰጣጥ ጋር የተያያዘ ስለሆነ ተመዝግቦ መገኘት በጣም የሚበረታታ ነገር ነው። ይሄ ደግሞ ስፔሻል የምዝገባ ዘመቻ ነው፣ በትርፍ በእረፍት ቀናት የተዘጋጀ በተለይ በስራ ቀናት መመዝገብ የማይችሉ ሰዎች በተጨማሪ እነዚህ ሁለት ቀናት ላይ ሄደው መመዝገብ እንዲችሉ የምናደርግበት የምዝገባ ስራ ነው ማለት ነው። እዚህ ውስጥ ምናልባት እስከምን ያህል ጊዜ ነው ይሄ የዘመቻ ጊዜ የሚቆየው? የቆይታ ጊዜው እንደገና ደግሞ የት የትስ ነው የተለዩ ቦታዎችስ አሉ ወይ? እንደገና በዚህ ውስጥ እንደው አያይዞ ቢያነሱት ባለድርሻ አካላቶችን ከትምህርት ሚኒስቴር ባለፈ ይለያቸዋቸው ባለድርሻ አካላቶችስ ምንድን ና እነማን ናቸው በጣም ጥሩ እንግዲህ እነዚህ ሶስቱ የምዝገባ የዘመቻ ቀናት በሀገር አቀፍ ደረጃ በሁሉም የምዝገባ ማዕከላት የሚከናወኑ ነው የሚሆነው አራት የምዝገባ አጋር አካሎች አሉ። ኢትዮ ቴሌኮም፣ የኢትዮጵያ ፖስታ፣ በአዲስ አበባ የሲቪል ምዝገባና ነዋሪዎች አገልግሎት፣ በኦሮሚያ የኦሮሚያ ፋይናንስ ቢሮ። እነዚህ ያሉ ሁሉም እነዚህ መዝጋቢዎች በሁሉም ክልሎች፣ በሁሉም ከተማ አስተዳደሮች ያሉ በነዚህ ሁለት ቀናት ጭምር ዛሬንም፣ ቅዳሜና እሁድንም ጭምር ክፍት ሆነው ለአገልግሎት ዝግጁ ናቸው። ስለዚህ ዜጎች፣ ነዋሪዎች፣ ሁሉም መመዝገብ ይችላሉ። በትምህርት ሴክተር ላይ በዋናነት ፎከስ ተደረገ እንጂ ከክልሎችና ከተማ አስተዳደሮች ጋር ስንሰራ ከመንግስት ከፍተኛ አመራሮችና በየደረጃው ያሉ የአደረጃጀት አመራሮች ጋር በጋራ በቅንጅት የሚሰራ ስራ ነው። ሴክተሩን በሴክተሩ ስር ያሉ ተጠቃሚዎችን የማነቃነቅ ና ለምዝገባ እንዲመጡ የመስራት ስራ በዋናነት በግንባር ቀደምትነት የሚሰሩት እነሱ ናቸው። ከሚኒስቴር መስሪያ ቤቶች ጀምሮ በተለይ በዚህ ዘመቻ የክልልና የከተማ አስተዳደር ትምህርት ቢሮዎች ቁልፍ ሚና ይኖራቸዋል። ከዛም ሲያልፍ ርዕሳነ መምህራን ይህንን በማወቅ ልጆች ተማሪዎች እንዲመዘገቡ በማድረግ በማሳወቅ የትምህርት ቤቶችንም ለምዝገባ በማመቻቸት ከመዝጋቢያ አካላት ጋር በመቀናጀት ምዝገባዎች በትምህርት ቤት ቅጥር ግቢ ውስጥ ሁሉ እንዲካሄዱ በማድረግ በእነዚህ የረፍት ቀናት ዛሬንም ጨምሮ ከፍተኛ ምዝገባ እንዲካሄድ ተስፋ አድርገን ነው እየተንቀሳቀስን ያለ ነው። እንግዲህ በሀገሪቱ ሁሉም ክልሎች፣ ከተማ አስተዳደሮች ያሉ የምዝገባ ማዕከላት ቅዳሜንም እሁድንም ክፍት ናቸው። ከትምህርት ሴክተር ውጭ ያሉ ሌሎች ሴክተሮች ሁሉ ብዙ ማስተባበር እየተሰራ ነው፣ እየመጡ እንዲመዘገቡ ነዋሪዎችም በአንድ ሴክተር ወይ በሌላ ሴክተር የማይታቀፉ በከተማም ከተሞች አካባቢ የምዝገባ ጣቢያ ባለበት፣ አንዳንድ የገጠር አካባቢ ላይም አለ ያሉ ነዋሪዎች ሁሉ በመሄድ ምዝገባውን እንዲሳተፉ ጥሪ እናደርጋለን። ለሁሉም ክፍት የሆነ የምዝገባ ስራ ነው። ስለዚህ እስከ አመቱ መጨረሻ ቀደም ብለው እንዳነሱት አርባ ሚሊዮን የመድረስ ነው በዚህ አመት መጨረሻ ላይ። እና ይሄ ልዩ ዘመቻ እስከ አመቱ መጨረሻ የሚዘልቅ ነው ወይስ ደግሞ ለወራቶች ብቻ ተለይቶ የተቀመጠ ነው? ጥሩ እንግዲህ የአመቱን 40 ሚሊዮን ግብ ለማሳካት በየሴክተሩ ታርጌት ተለይቶ ለየክልሉ ከተማ አስተዳደሩ የሚያሳኩት ግብ ተለይቶ በመንግስት በሚገባው መልኩ ኮሚኒኬት ተደርገዋል። በዚህ ደረጃ አመራር ተሰጥቶበት ሰፊ እንቅስቃሴ እየተሰራ ነው። ይሄ በመደበኛነት የሚካሄድ ስራ ነው። አመቱን ሙሉ ከሰኞ እስከ አርብ ቅዳሜንም ጨምሮ የምዝገባ ማዕከላት ሁሌም ክፍት ናቸው። በመደበኛው ይሄ የአርብ ቅዳሜ እሁዱ ደግሞ ልዩ ዘመቻ ነው። ይሄ በተለያዩ ጊዜያት ልዩ ዘመቻዎችን እናደርጋለን። የተለያዩ በዓላትን አስታከን የግንዛቤ ማስጨበጫ ስራዎችንም እየሰራን እንግዲህ በተለያዩ መልኩ የንቅናቄ መድረኮችን እያዘጋጀን ከወጣቶች ከሴቶች አደረጃጀቶች ጋር በተለያየ ሴክተር ያሉ በገቢዎች በፋይናንስ በመሳሰሉት ያሉ ሴክተሮችን እያነቃነቅን ምዝገባ እናደርጋለን። በዚህ ዓመት ለ40 ሚሊዮን እቅድ በዋናነት በቴልኮ በቴሌኮም ሴክተርና በፋይናንስ ሴክተር ያሉ ተመዝጋቢ አካባቢዎች በስፋት ወደዚህ ይገባሉ ብለን እናስባለን። ከአገልግሎት አሰጣጡ ጋም እየተቀናጀ ይመጣል። ስለዚህ ስልክ ቁጥር ከባንክ አካውንት ጋር ፋይዳ ይቀናጃል። ከዚህ በፊት እንደሚታወቀው ቲን ናምበር ከፋይዳ ጋር የማቀናጀት ስራ በስፋት እየተሰራ ነው ሌሎችም እንደዚሁ የአገልግሎት መለያ መለያዎች ከፋይዳ ጋር ይቀናጃሉ ስለዚህ ይሄ የታሰበው ውጤት እንዲመጣ ቁልፍ ሚና ይኖረዋል። ከከተሞች ባሻገር ደግሞ በገጠሮች አካባቢ በተለይ በጤና ና በግብርና ሴክተር የተለያዩ ፕሮግራሞች አሉ የነዛ ፕሮግራም ተጠቃሚ የሆኑ የህብረተሰብ ክፍሎችን ለመመዝገብ ለእያንዳንዱ ሴክተር ታቅዶ የተሰጠ ግባ አለ ሰፊ እንቅስቃሴ ይደረጋል ስለዚህ በዚህ ዓመት የሚደረጉት መደበኛ እንቅስቃሴዎች ሁሉ በከተማም በገጠርም ያሉትን አሁን ያሉትን የምዝገባ አጋሮች ብቻ ሳይሆን ተጨማሪ ምዝገባውን የሚያከናውኑ የግል ድርጅቶች በማስገባት ወደ ገጠር አካባቢ ሁሉ ምዝገባውን በማስፋት ሰፊ ስራ ይካሄዳል። ምናልባት ለህብረተሰቡ በዚሁ አጋጣሚ የምናቀርበው ጥሪ ምንድን ነው? ፋይዳ እንግዲህ ብዙ መርታ የሚያመጣ የዲጂታል ቴክኖሎጂ ነው። እንደ ግለሰብ፣ እንደ ማህበረሰብ፣ እንደ መንግስት፣ እንደ ሀገር ሰፊ ጥቅም የሚያመጣ ፕሮግራም ስለሆነ ከአገልግሎት አሰጣጥ ጋር እየተቀናጀ የሚሄድ ነው። ስለዚህ ዜጎች፣ ነዋሪዎች አገልግሎት አሰጣጥ ላይ ደርሰው ፋይዳን አምጡ ተብለው ሲጠየቁ ሌላ ፋይዳ ለማስገብ ወደ ኋላ ሄደው ከመጉላላት ጊዜ ከመፍጀት፣ በአስቸኳይ ስጡኝ ይሄን አገልግሎት ለማግኘት ፈልጋለሁ የሚሉ ጥያቄዎች ተደጋጋሚ ይመጣሉ። ስለዚህ ይሄ ወደዛ እየሄድን ስለሆነ አገልግሎቶች እየተሳሰሩ ስለሆነ ባሉ እድሎች ዜጎች ነዋሪዎች በየአካባቢው መጠቀም መቻል ይኖርባቸዋል። እነኚህ እድሎች ደግሞ ወደ ተለያዩ አካባቢዎች ስለሚሰፉ ከአንድ ቦታ እያነሳን ወደ ሌላ ስለምንሄድ ሁልጊዜ የሚኖር እድልም ስላልሆነ ባለው እድል ዜጎች በፍጥነት እንዲጠቀሙ ነዋሪዎች በፍጥነት እንዲጠቀሙ ወደ ምዝገባው ስራ እንዲመጡ በተለይ በተለይ ደግሞ እነዚህን ዛሬን ጨምሮ ነገና እሁድን ሁሉም የምዝገባ ማዕከላት ክፍት ናቸው። በስፋት እንዲመዘገቡ ጥሪ ለማቅረብ እንፈልጋለን። መልካም። እንግዲህ ሁሉም አገልግሎቶች ዛሬ ላይ እየተሳሰሩ ነው የሚገኙት። ከሚፈጠር አንዳንድ እንግልቶች አስቀድሞ እንግዲህ በእነዚህ በተዘጋጁ አማራጭ ቀናቶች ላይ ባሉ የምዝገባ ጊዜያቶች ሁሉም ሰው እንዲመዘገብ እኛም በድጋሚ ጥሪ እናቀርባለን። እዚህ ስቱዲዮችን ተገኝተው ምላሽ ማብራሪያ ስለሰጡ በብሔራዊ መታወቂያ ፕሮግራም የምዝገባ ዳይሬክተር አቶ ሄኖክ ጥላሁን እጅግ አድርጌ ነው የማመሰግነው። በጣም አመሰግናለሁ። መልካም ቀን ይሁንልዎት።